ሰላም ሰላም፣ እንደምን ቆያችሁ? የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች፣ ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሳብስክራይብ፣ ሼር፣ እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። የቻናሉ ቤተሰቦች እንደምን ከረማችሁ? ዛሬም ባጫጭር ዜናዎች ወደ እናንተ መጥተናል። ኢትዮጵያ ባለፉት ስድስት ወራት ውስጥ 369 ኤሊዎችን ወደ ውጭ ሀገራት ለሽያጭ ምላኳ ተገልጿል። ኢትዮጵያ ባለፉት ስድስት ወራት ለውጭ ገበያ ካቀረበችው የኤሊ እንስሳት ሽያጭ ከ20 ሚሊዮን ብር በላይ ገቢ ማግኘቷን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳት አጠቃቀም ደስክ ኃላፊ አቶ ዳንኤል ወርቁ እንደተናገሩት ኢትዮጵያ ብርቅዬ ያልሆኑ እና ሕልውናቸው ለአደጋ ያልተጋለጡ እንስሳትን ለዓለም አቀፍ ስምምነቶችን በጠበቀ መልኩ በሕይወት ትነግዳለች። አያይዘውም በኢትዮጵያ የነብር ቀለም ያላቸው ኤሊ፣ ኩሪዛ፣ የጦጣ ዝርያዎችን ጨምሮ አዕዋፋትንና አጥቢ እንስሳቶችን በዚህ መልኩ ለሽያጭ እንዲቀርቡ ይፈቀዳል ብሏል። በአንድ ዓመት ጊዜ ውስጥ የነብር ቀለም ያላቸው ኤሊዎች ጋር በተያያዘ እስከ አምስት በመቶ ድረስ ለውጭ ገበያ እንዲቀርቡ ይፈቀዳል ያሉት አቶ ዳንኤል ኢትዮጵያ በስድስት ወራት ውስጥ 369 ኤሊዎችን በህይወት ከሀገር እንዲወጡ አድርጋለች። በዚህም በ2017 በጀት ዓመት ስድስት ወራት ለውጭ ገበያ ካቀረበችው የኤሊ እንስሳት ከ22 ሚሊዮን ብር በላይ ገቢ ማግኘት ትችላለች ብሏል። ታይላንድ፣ ሆንግ ኮንግ፣ ቻይና፣ ሰሜን ኮሪያ ያሉ ሀገራት የኤሊ ሽያጭ የሚከናወንባቸው ዋነኛዎቹ የገበያ መዳረሻ ሀገራት ናቸው ሲሉም ገልጸዋል። መንግስት እድሜያቸው ከስልሳ ዓመት በታች የሆኑ ዜጎችን የውትድርና ስልጠና እንዲሰጥ እና እንዲሰጥና እንዲለማመዱ ለሁሉም ክልሎች አስተዳደር መምሪያ ማውጣቱ ይታወሳል። ይህ እርምጃ ከግዳጅ የተበተኑ ተጠባባቂ የነበሩና ቀደም ሲል በማገልገል ላይ የነበሩ ያካትታል ብለዋል። በተጨማሪም ያገቡ ሴቶች ወታደሮች እና ልጆች ያሏቸው ወደ ወታደራዊ ከፍላቸው እንዲመለሱ ታዘዋል። ይህን ተከትሎ ሰሞኑን በርካታ ዜጎች ወደ ሳዋ ማሰልጠኛ የገቡ ሲሆን ከሳዋ ዋሻ የወጡ ቪዲዮዎች ይህንንም ያመለክታል። ከፍተኛ አመራር የሆኑት ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ በሚል ጥያቄ በቀረበላቸው ጊዜ ከሆራይዝን ፍሪ ሚዲያ ጋር ባደረጉት ቃለ ምልልስ ሞንጆሪኖ እኛ ከጎረቤቶቻችን ጋር ሁሉ ሰላም እንፈልጋለን። ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ጋር ሰላም ነው የምንፈልገው። ለአካባቢያችን ሰላም መስራት ኃጢአት የለውም በሚል ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው ለህወት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበሩ፣ በማለትም ያስረዱት። ወንጀር ሆኖ የህዋት ሰዎች ከኤርትራ አመራሮች ጋር ተገናኝተዋል ወይ በሚል ለጠየቁት ጥያቄ በፍጹም ውሸት ነው ሲሉ ባለው ጉዳይ ላይ ማብራሪያ ሰጥተዋል። ሲያሲንም አብይንም መዋጋት አንፈልግም፣ ጦርነቱ ከጀመረ ግን ራሳችን ለመከላከል እየተዘጋጀን ነው ብለዋል። ጌታቸው ረዳ የኛ ፕሬዝዳንት አይደለም ያሉት ሲሆን በኛ በኩል የጌታቸውን ረዳን ፕሬዝዳንትነት አውርደናል አውጀናለን፣ ብለዋል የኛ ትዕዛዝ ተቀብሎ ፕሬዝዳንትነቱን ማንሳት ግን የፌዴራል መንግስት ነው በሚልም መግለጫቸውን ሰጥተዋል። ጊዜያዊ አስተዳደሩን ግን የማፍረስ እቅድ የለንም። አሁን ላይ ያሉትን የጊዜያዊ አስተዳደር አመራሮች ግን በኛ በሚመራው ህይወት መቀየር ይኖርባቸዋል ብለዋል። ቻይና ለማንኛውም ጦርነት ዝግጁ መሆኗን አስታወቀች። ቻይና በፕሬዝደንት ዶናልድ ትራምፕ እየጨመረ የመጣውን የንግድ ታሪፍ ጭማሪ አጥብቃ እየተቃወመች ሲሆን ቻይና ማንኛውንም አይነት ጦርነት ለመዋጋት ዝግጁ መሆኗን አስታውቃለች። ጦርነት አሜሪካ የምትፈልግ ከሆነ የንግድ ጦርነት ወይንም ሌላ አይነት ጦርነት ከሆነ እስከ መጨረሻው ለመዋጋት ዝግጁ ነኝ ሲል የቻይናው አምባሳደር በድጋሚ መግለጫ አውጥተዋል። ይህ የቻይና መግለጫ ቻይና እስካሁን በዚህ ጉዳይ ላይ ካሳየችው ጠንካራ አቋም ከባዱ መሆኑንም ገልጸዋል። አሜሪካ በበኩሏ በተመሳሳይ የቻይና አቋም በማንጸባረቅ አሜሪካ ለማንኛውም ጦርነት ምላሽ ለመስጠት ዝግጁ መሆኗን አስታውቃለች ሲል ቢቢሲ ዘግቧል። አስተዳደር ወደ 240 ሺህ ያህል በአሜሪካ የሚገኙ የዩክሬናውያንን ጊዜያዊ የመኖሪያ ፍቃድ ሊሰርዝ መሆኑን ተሰማ። ሮይተርስ እንደዘገበው እነዚሁ የዩክሬናውያን የሩሲያን ጦርነት ተከትሎ ጊዜያዊ የመኖሪያ ፍቃድ ወይንም ቲፒኤስ የተሰጣቸው ናቸው። ይህ ፍቃዳቸው ከተሰረዘ ከአሜሪካ የሚባረሩበት ዕድል እየሰፋ መሆኑን አስረድቷል። እርበት ያላቸው ምንጮች ዋቢ ያደረገው ዘገባው የአሜሪካ መንግስት ከ18 ሚሊዮን በላይ ስደተኞችን ጊዜያዊ ፍቃድ የመሰረዝ ዕቅድ የያዘ ሲሆን ዩክሬናውያን ላይ ይህንን እርምጃ ለመውሰድ ያሰበ ግን በትራምፕና በዘለነስኪ መካከል በዋይት ሃውስ የተፈጠረውን ጭቅጭቅ ተከትሎ መሆኑን አስታውቋል። የዩክሬናውያኑ ቲፒኤስ ፍቃድ የሚሰረዘው ከአንድ ወር በኋላ ማለትም ኤፕሪል ወር በመጀመሪያ ገደማ መሆኑን የጠቀሰው ዘገባው ይህም በሁለቱ ሀገራት መካከል የተጀመረው ልዩነት የበለጠ እንደሚያሰፋው አስረድቷል። በአሁኑ ወቅት ከአምስት ሚሊዮን በላይ ዩክሬናውያን ከሀገራቸው ተሰደው የሚገኙ ሲሆን አብዛኞቹ በአውሮፓ ሀገራት ጊዜያዊ ፍቃድ ማግኘታቸው ይታወሳል። ፕሬዝደንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት የስደተኞችን ጉዳይ በተመለከተ እርምጃ እንደሚወስዱ መግለጻቸው የሚታወስ ሲሆን ስልጣን ከተረከቡ በኋላ ህገወጥ ስደተኞችን የማባረር ዘመቻ መጀመራቸው ይታወቃል። በቲፒኤስ አማካኝነት በአሜሪካ እየኖሩ ያሉት ከ200 ሺህ በላይ የሚሆኑ የዩክሬናውያን ይህ ፍቃድ ከተሰረዘባቸው ህገወጥ ስደተኛ ስለሆኑ የመባረራቸው እድል ሰፊ ይሆናል ሲል ዘገባው ያመለክታል። ቻናላችንን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጠራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።